አንድ ያለ ሰው ማለት ያው መሰረት ላይ ነው ገና። ስለዚህ ወደ ጂፕላስ ዋን ጂፕላስ ቱ ጂፕላስ ፎር መሸጋገር መቻል አለበት። በጣም ኢማን ያላቸው ማሻአላ ቆንጆ ልጆች አሉና አደራቸዋለሁ። እናንተ ብቻ ምን ትጠብቃለህ? አንድ ሴት ብቻ። አንድ ወንድ ልጅ እኮ ለአንድ ሴት አይደለም የተፈጠረው ነው። አሁንም ጥሩ ከሰራ ተጎን እንቆማለን፣ መጥፎ ከሰራ ደግሞ እንቃወመዋለን። በቃ ወንድ ልጅ ማግባት አለበት ማግባት ስላለበት ያገባል። ለቡና ክለብ አስቻፈር ነበረ። በቃ ይህ ደረጅ ወጣል ሰውነቱ ምናምን ስፖርተኛ ምናምን ወይም ንብረት ያለው ምናምን ልትሄድ ትችያለሽ። ግን ለልጆችሽስ ልጆችሽን ማሳደግ በተርቢያ ማሳደግ በእስላማዊ መንገድ ማሳደግ የሚችል ሰው ነው ወይ መርጫሽ? የተወለድኩት ተክላይ ማኖት የሚባለው አካባቢ ላይ ነው። ሴቶቻችን ዛሬ ሶሻል ሚዲያ በመምጣቱ ምክንያት ራሳቸውን በምን አውጥተዋሉ? በአራት ነገር በቃ ወይ እባብ ነው ወይ ዘንዶ ነው ወይ አንበሳ አንበሳ ሲያባረው ነው ወይ ጅብ ሊበላው ሲል ነው ወይ ከፎቅ ላይ ትልቅ ፎቅ ላይ ህንፃ ላይ ወይም ከሰማይ ላይ ሲፈጠፈጽ ማየት ነው ወይ ውሃ ውስጥ ሰምጦ ማየት ነው። ተመሳሳይ ነገር ነው ሰዎች የሚያዩትና፣ ትዳር ለአንተ ምንድን ነው? ለምንድን የሚፈራው? ትዳር ለኔ መሰፈሪያ፣ መደበቂያ፣ የጨዋነት ማረጋገጫ፣ የትልቅነት የኃላፊነት ስሜት እንዲሰማ ማድረጊያ ትልቅ ተቋም ነው። ይነዋም ነው። ይሄ ተቋም ምንም ሸክ የለውም፣ ምንም ጥርጥር የለውም። የትዳር ህይወትን የገባበት ሰው ብቻ ነው የሚያውቀው። አለበለዚያ ዳር ላይ ሆኖ የሚያራግበው የሆነ ወጣት በተለይ ስለ ትዳር ምንም አይነት ሽኝታ አይኖረውም። አሁን ብትገፋው ምን ብትለው ላይገባው ይችላል። ነገር ግን ሲገባበት እስካሁን ለቆየው ላሳለፈው ጊዜ በእርግጠኝነት በጸጸት ነው የሚጀምረው። ይጸጸታል፣ ይሰማዋል። ትዳርን የሚፈሩ ሰዎች የመጀመሪያው የመብቃቃት እንትን ሰው የሌላቸው ስግብግብነት ይኖራል። አንዳንድ ሰው ምን አበላለሁ፣ ምን አጠጣለሁ፣ ልጆቼን እንዴት አድርጌ አለብሳለሁኝ የቤት ስራ አለ እንትን አለ እንትን አለ ብሎ ይቆልለዋል፣ ግን ያልገባበትን ህይወት ማለት ነው። ስለዚህ የትዳር ህይወት በዚህ መልኩ የሚገደብ ከሆነ ሰውየው ወደ ሀራም ነገር ውስጥ ይገባል። እንደገና ደግሞ ሌላው ሲቀጥል ደግሞ የአላህ ስራ በአላህ ስራ ላይ ጣልቃ መግባት ነው። አላህ ቃል የገባውን ነገር ደግሞ አይ አታደርገውም፣ ቃልን አትፈጽምም ብሎ ደግሞ ከአላህ ጋር ሞግት ለመግባት ነው። ስለዚህ ምድ የአላህ ትእዛዝ ወአንኪሁል አያማ አጋቡ አግቡ የሚል መልክት አላህ ነገውላል ነቢዩም ማግባት እንዳለብን በደብ አስረግጠው ነግረውናል። ያ መዕሸረ ሸባብ መኒስተጣዐ ሚንኩሙል ባአተ ፈልየተዘወጅ። የወጣት ስብስቦች ከእናንተ መካከል የማግባት ፍላጎት ያለው አቅም ያለው ሰው አቅም ማለት የመጀመሪያው ኢኮኖሚካሊ ነው። ሁለተኛው ደግሞ ሴክሹዋል ኢንተርኮርስ ይሄ ግብረ ስጋ ግንኙነት ማድረግ የሚችል አቅም ያለው ሰው ያግባ። ይህኛ ያላደረገ የሆነ ሰው ኡመር ብን ኸጧብ እንዳሉት አቅም ኖሮት ማግባት ያልቻለ የሆነ ሰው ከሁለት አንዱ ነው። አንድ የተኮላሸ ነው፣ ካሉ ደግሞ በየባሉ የሚሽከረከር ነው። በቃ ዝሙተኛ የሆነ ሰው ነው። ምንም ነገር ሳይቸግረው ሁሉ ነገር አፍያ ሆኖት ማግባት የሚችልበት አቅም ኖሮት የማያገባ ሰው ምክንያት የለውም። አንዳንዱ እናቴ ልጦር ይላል። ካገባ እናቱ ለምን ይተዋል? አንዳንዱ ቤተሰቦች አሉ ግን እነሱ ትላል ይላል ሌላኛው መባረቅ ይላል፣ ሌላኛው ደግሞ የሆነ ገንዘብ መያዝ ያለብን ገንዘብ ያዝ ይላል፣ ግማሹ አርባ ዓመት ላይ ይላል። በሸሪአ ላይ ምንም አይነት ምክንያት የለም። እንደውም ልጅም በልጅነት ነው ደስ የሚለው። ስለዚህ ትዳር ላይ ኃላፊነት ነው። ትዳር ከምርጫ ጀምሮ ይጀምራል። እስከምን መርጣት ለእኛ ምስት ብቻ ሳይሆን መምረጥ ያለብን ለልጆቻችን እናትን መምረጥ አለብን ብዙ ጊዜ የእኛ ምቹ ሰምናየው ቆንጆ የሆነች ወገቧ የሆነ እግሯ እንደዚህ የሆነ አይኗ እንደዚህ የሆነ አፍንጫ እንደዚህ የሆነ ምናምን ጸጉሯ እንደዚህ የሆነ ምናምን ልጅ ነገር፣ ከዚች ሴት የምትወልዳቸው ልጆች ፀጉሯን አይደሉ አይኗን እያዩ ጣወት ሊያደርጓት ሊያስቀምጧት አይደለም። ለልጆቼ ስናት ቆንጆ ግን እናት መሆን ትችላለች ወይ? አፍንጫ ሰርካካ፣ ወገቧ ቀጭን፣ የሆነ ረዥም የሆነች ቀይ የሆነች ግን ለልጆቼ እናት መሆን ትችላለች ወይ? የአንተ ብቻ ስሜት ጠብቀህ ለአንተ ብቻ ሚስት የምትሆንን ሴት መርጠህ ለልጆች ኬር ማይሰጠ ከሆነ በኋላ ዋጋ ትከፍልበታለህ። ስለዚህ አሁን ብዙ ጊዜ ትዳር ላይ ለልጆቻችን ጭምር መምረጥ አለብን። ያላገባችሁ ወንድሞች እህቶች፣ ሴቶችም ለልጆች ባል ነው አባት ነው ወይ ለኔ ባል ብቻ ነው ሳይሆን በቃ ይሄ ደረቱ ወጣል ሰውነቱ ምናምን ትኛለ ምናምን ስፖርተኛ ምናምን ወይም ንብረት ያለው ምናምን ልትሄድ ትችያለሽ። ግን ለልጆችሽስ? ልጆችሽን ማሳደግ በተርቢያ ማሳደግ በእስላማዊ መንገድ ማሳደግ የሚችል ሰው ነው ወይ መርጫሽ? ስለዚህ የልጆች ውለታ፣ የልጆች አስተዳደግ፣ የልጆች ሀቅ ሳናገባ በፊት ገና ሊያጥያለን የሚይዘን እንደሆነ ዑለሞች በዚህ ይናገራሉ። ገና ሳናገባ በምንመርጣቸው የትዳር አጋሮቻችን ላይ የተወሰነ ነገር ነው የልጆቻችን ጉዳይ። ስለዚህ ካገባህ በኋላ አንተ ቆንጆ ቆንጆ ሴት ነው፣ ቆንጆ ሴት አግብተሃል። ትወልዳለች፣ ከዛ ትገረጣለች፣ አይደለ? ማዲያ ትወጣባታለች፣ ከሰውነት ጎራ ትወጣለች፣ ልትከሳ ትችላለች፣ ቤቴ ትስራለች ማለት ነው። ከዛ አንተ ለልጆች አትሰጥም፣ አይደለ? ሌላ ቆንጆ ትፈልጋለህ። ልጆችህ ተበትተው ያለ አባት። ስለዚህ የምታገኛት ሴት ኬት ነው? ከመድረሳ፣ ከመስጊድ፣ ከተርቢያ ቦታ ላይ ያገኘሃት ነጭ ወይስ ከሌላ ቦታ ዛሬ በፌስቡክ እና በተለያየ መንገድ ያገኘሃትን ሴት ማንነቷን ሳታውቅ ከሷ ጋር ሪሌሽንሽፕ ትጀምራለህ። ከዛ በኋላ ከመስመር የምትወጣበትን መንገድ በራስ እጅ ትወስናለህ ማለት ነው። ስለዚህ ትዳር የሚያስፈራው ተቋም አይደለም። አላህ ቃል የገባበት ነገር ነው። አንድ ሰው የሐራምን መንገድ ርቆ ወደ ሐላል መንገድ ከመጣ አላህ ያግዛዋል ተብሎ በቃ ዝሙት ላለመስራት በሐላል መንገድ ትዳር ሲገባ

ስለዚህ አንተ ብቻ አግባ። ከዛስ አላህ ሀብታም አደርገሃለሁ ብለዋል፣ ያደርጋል። ይሄ አላህ ቃል ነው። ቃሉ የሚያፈርስ አምላክ አይደለም። አላህ ሊፈትንህ ሊሞክርህ ግን ትንሽ ቻሌንጆች ትጋ ሊያጋጥምህ ይችላል። የመጀመሪያው ህይወት ላይ የመጀመሪያው ቀናቶች ላይ ወራቶች ላይ የመጀመሪያው አመታቶች ላይ ቻሌንጅን ሊያጋጥምህ ይችላል፣ ግን ይታለፋል። ማንም ሰው በትዳር ከስሮ አያውቅም፣ በትዳር ደህይቶ አያውቅም። ወላሂ አብሮ ከእሷ ጋርም ትናንት ማታ ማታጣፊ የነበረች ሴት ዛሬ አልሶላ የምትጋፈፋት የሆነች ሴት ነገ ቅማጠን የጀነት ስቴች ብለህ የምታስባት ሴት ብዙ ነገሮችን ትሰትራለች። በጣም ብዙ ነገሮችን ትካፈላለች። ሪዝቋ ዛሬ ነው የምትመጣው። ልጆች ሲመጡ ሪዝቃቸውን ይዘው ነው የሚመጡት። አንተ ካምፓን ሆነ በአንተ መስበር ነው የሚያልፈው፣ በአንተ አካውንት ይገባል እንጂ የምንሱ ሪዝቃቸው አንተ የምታወጣው አዲስ ነገር የለም። ተጨማሪ ነገር የለም። ማንም ሰው ተጨማሪ ነገር አያውቅ። የቤት ኪራይ ልጆችን ይዘውት የሚመጡት ሪዝቅ ነው። የልጆች ትምህርት ነው። አላህ ከፋፋ ያደረገ ወንዶች የበላይ አደረግናቸው ብሎ አላህ ይናገራል። ስለዚህ የሚያስፈራ ነገር የለም። የላጤነት አንድ ቲችን አንድ ጉርሻ ከበዛ ሁለት ሶስት ጉርሻ ልትጎርሰው የምትችለው ፓስታና በየአይነት ወይም መኮረኝ የምንበለው ጥብስ በለው መንበለው ብዙ ብሮች በመቶች ብር ታውጣለህ፣ እስከ በሺዎች የሚቆጠር ብር ታውጣለህ። ለአንድ ምሳ እራት ተጨመርክበት። ቤት ላይ ግን ትንሽ ብጨምርበት ሃምሳ ኪሎ ጤፍ ይፈጨልሃል፣ ያዘጋጅልሃል። ወር ትበለዋለህ፣ ሁለት ወር ትበለዋለህ። የሲስተም ህይወት ማለት የበረካ ህይወት ማለት የትዳር ህይወት ነው። ስለዚህ እንደውም የትዳር ህይወት ይቀላል። በዚህ ድሮ ውድነት ሰዎች የኑሮ ውድነት ናዕላቸውን ባናጋበት ወቅት ላይ ትዳር ምርጡ አጋጣሚ ነው። ጥሩ የሆነ መፍትሄ ይሄ ነው ነው የማስበው እና ነቢዩም ተናገሩ ኢልተንሱል ሌና ቢዘዋጅ አሉ ሀብትን ከፈለጋችሁ በትዳር ውስጥ አግኝታላችኋል። ስለዚህ ይገኛል ኔ ደግሞ ልጅ የሚወርስህን ልጅ ብትሞ ዱዓ የሚያደርግልህን ልጅ በአንተ ስም ሰደቃ የሚያወጣልህን ልጅ ለአንተ መከታ የሚሆንልህ ብዙ ነገር፣ ይህን ልጅ ማፍራት የሚገኘው በትዳር ነው። ስለዚህ ሰበቡ ላይ እንገኝ። ትዳርን አትፍሩ ለማለት እፈልጋለሁ በዚህ አጋጣሚ ማግባት የምትፈልጉ ማግባት የምትፈልጉ እንደዚህ ማግባት ትፈልጉ እኔ ኮሚኒኬት ማድረግ ትችላላችሁ። ቆንጆ ቆንጆ ልጆች አሉኝ። ኢማን ያላቸው ሴት ልጆች አሉኝ። ልጅ የወለድኳቸው ሳይሆን የማስተምራቸው ልጆች አሉኝ። እንሻአላህ እግራቸው አለሁኝ ከኔ ጋር መገናኘት ትችላላችሁ። ያላገባችሁ ግራ ይገባችሁ፣ ለማግባት ፈልጋችሁ መንገድ የጠፋባችሁ ካላችሁ አብሽሩ። እገባቸዋለሁ ምን ችግር የለውም። ምን ብዙ ፕሮሰስ የሌለባቸው በጣም ኢማን ያላቸው ማሻአላህ ቆንጆ የሆኑ ልጆች አሉና እገባቸዋለሁ። አብሽሩ እናንተ ብቻ አሉ። ብዙ እህቶቻችን አሁን ነቢያችን አለ ሰላም አንድ ወንድ ልጅን ሀምሳ ሴቶች የሚከተሉበት ጊዜ ይመጣል ብለዋል። የቂያማ ቀን የቂያማ ቀን መዳረሻ አካባቢ አንድ ወንድ ልጅ ሀምሳ ሴቶች ሴቶች የሚያገባቸው እህቶቻችን የሚያገባቸው አጥተው ቤት ተቀምጠዋል። ሐራም እንዳይሰሩ ደግሞ አላህን ይፈራል። ምን ትጠብቃለህ? አንድ ሴት ብቻ ዛ ፈ ተቀን ወንድ ልጅ ሴት ለአንድ ብቻ አይደለም። አንድ ሴት ልጅ አዳም ምናምን ነገር ትላላችሁ። የወሰነለት ሐዋን ብቻ ይሆናል እንጂ ን ሴን የተፈጠረው። አግቡ፣ አቅም ያላችሁ፣ ቁዋ ያላችሁ ማስተዳደር የምትችሉ በሁሉም መንገድ ላይ አቅም ያላችሁ ሰዎች አግቡ። አሁን ላይ ያለው ስታሲፍ የሚያሳየው እኮ ራሱ አለማችን ላይ የሴቶች ቁጥር የሚወለደው ሴት ነው። የሚሞተው ወንድ ነው። ህመም መቋቋም የማይችለው ወንድ ነው። ጦርነቶች በዚህ ዘመን ላይ በጣም በብዙ አቅጣጫ ጦርነቶች በጣም በስተዋሉ። በጦርነት ላይ የሚሳተፈው ወንድ ነው፣ የሚረግፈው ወንድ ነው። በዛ ምክንያት ወንዶች እያለቁ ነው፣ ቁጥራቸው እያነሰ ነው። ሀምሳ ሴቶች እስከሚከተሏቸው ድረስ ማለት አስቡ። እያንዳንዱ የአለም ህዝብ እኮ አራት አራት ያገባ እንኳን እንግዲህ ስንት ሴቶች ይተርፋሉ ማለት ነው? አርባ አርባ ስድስት ሴቶች ይተርፋሉ ማለት ነው። እንደዚያም እራሱ ሆኖ ማለት ነው። ስለዚህ አቅም ያላችሁ እህቶቻችንም በጣም ነው የምወዳችሁ፣ ይህን ስሰቡ እንዳትቀየሙ፣ ቅር እንዳይላችሁ። ከቻላችሁ ባሎቻችሁን ዳሯቸው እናንተም በቃ የምታውቂያት ሴት የምታምኛት ሴት ለባሌ ትሆናለች ብለሽ ምታስበን ባላችሁ ሼር እንደማታደርጉ ምናምን ነገር ይገባኛል። ግን ራስሽን ነፍስያሽን አሸንፊ

ካገባው ማግባቴን ካወቀች ማግባቴን ከነገርኳት ለማገራት ካሳወቅኳት ምናምን ብለው፣ ወላሂ ብዙ ሰው ብዙ ሰዎች ብዙ ወንዶች ወይ ይባልጋሉ ወይም ደግሞ ቅምጥ አላቸው ወይም ባህር አብተው ይላንቸው ይሉት ትዳር ደግሞ ድብቅ ብቆች ካለው ደግሞ ጥሩ አይደለም። ወንድ ልጅ ከሸፈተ ከፈለገ የፈለገ ድርጊት የአሜሪካ ቆርደና ይመጣል አይመልሰው ተፈለገ ፈለገ ነው የፈለገ ቂያማ ብታቆሚ፣ አትመልሺውም። ግን በስርዓቱ በአግባቡ ያንቺንም ጊዜ ሰጥቶ ለዛም ጊዜ ሰጥቶ ህጋዊ የሆነ ቁመና ኖሮት እንዲያገባ ፍቀጅለት። ሸሪዓው ፈቅዶለታል። ሀራም ቢሆን ኖሮ ሸሪዓው አይፈቅድለትም ነበር፣ ይከለክለው ነበረ። ሀላም መስፈርቱን መስፈርቱ ጠብቆ ከመጣ ይበድለኛል፣ ፍትሃዊ አይደለም፣ ሀቄን አይጠብቅም። ሌላ ምክንያቶች ልታቀርብ ትችያለሽ። እነዚህ ምክንያቶች ግን አላህ ያጠያቅ ያለሽን ሰው የራሱ አላህ ላማስቱ አላህ ጋር አንቺ ባል አገባ ብለሽ። አሁን ሴቶች ይህን እያደረጉ ነው። ባል አገባ ብላ ቤቱ ቅያማ ይቆማል አይኖራት ነው በስርዓት በሰላም አይኖርም ብላ ግብግብ ትፈጥራለች። ባል አገባ ብላ ከቤት ትወጣለች፣ ዘላ ትወጣለች። ልጆች አመትና ህይወቷ አመትና ማንኛውም ሴት እኮ ያለ ሸሪአዊ በቂ ምክንያት ፍቺ ከጠየቀች የጀነት ሽታ እኮ ሐራም ይንባላል። ሌላኛው የምትመጣ ሴት አይ ትዳር አለ ጥለዋለች። ሌላ ሴት ሊያገባ ፈልጎ አዋለ እሷን ካልፈታህ እኔን አታገባም ጥለዋለች። እዚህም ያለችዋ ደግሞ ካገባ ማግባቷን ማግባቱን እርግጠኛ ከሆነ እና ከነገራት እሷን ካልፈታህ ከሌላ ነገራት አትችልም ብላ ልጆቹን ትበጥናለች፣ ቤቷን ታፈርሳለች። ነገ አላህ ፊት ምን ነው መልስሽ? ወላሂ ምንም አይነት ምር የለ። ትዳሮች እየፈረሱ በቀላሉ መንገድ ትዳሮች እየፈረሱ ነው። ሀላል እኮ ነው ያደረገው። ስንቱ ባህራ የተጨማለቀ እኮ ነው፣ ሳይነግርሽ እኮ ባህራ ይችላል። ስለዚህ የሆነ በዚህ አጠቃሚ ሁለተኛ ማግባት፣ ሦስተኛ አራተኛ፣ ከአራት በላይ ማግባት ስቃሉ ያለው ወንድ ላይ እንጂ ሴት ላይ አይደለም እኮ ደፈው ዳቦ ነው የሚሆነው እኮ ፈታች ከላይ በወጪ በሚት በጭቅጭቅ በሚት በምንም በሚት ወላሂ ስቃይ የሚያየው ወንደ ልጅ። ሴት ልጅ ፍቅሯ በተወሰነ መልኩ ሊቀንስባት ይችል ይሆናል። ስጋት አለባችሁ ሴቶች ወደዛችኛዋ ሴት ሊያመዝንብኝ ይችላል፣ ሊተውን ይችላል የሚል ስጋት ሊኖር ይችላል እንጂ አስበን በቂ ምክንያት ነቢዩ አለይሂ ሰላም እኮ አድርጓሉ። 11 ሚስቶች አሏቸው እኮ ቢላል ሀበሽ የሀበሻው ንጉስ ቢላል፣ የሀበሻው ፈርጥ ታላቁ ሰው አራት ሚስቶች እኮ ነበሩት። እና አቡበከር ሲዲቅ እና ኡስማን ኢብኑ አፋን እና አሊይ አይሻ የፋጢማ ከመጥቶ በኋላ ነው አግብተዋል። ሲያገቡ ሲሰኝ በቃ ወንድ ልጅ ማግባት አለበት ማግባት ግን እድሜዋ ሀምሳ ስልሳ የሞላቻለች ወንድ ኮንክ ሷን አግባ። አንዷ ደግሞ ትመጣለች፣ ገሊተ አንካሳ ነች እግሯ ትንሽ ውዝር አለባት እና አንካሳውን አግባ። አንዷ ደግሞ ትመጣለች፣ አይ ገሊተ አይነ ስውር ነች። እስቲ ማግባት ከፈለግ አይነ ስውር አግባ። እኛ አበበች ገበን አይደለሁ የእርዳታ ድርጅት አይደለሁም። ሰዎች እንደዚህ መረዳበት ሌላ ድርጅት ትዳር ደግሞ በፍላጎት አላህ ደግሞ በዚህ መልኩ አላስገደደኝም። ፈንኪሁ ማለ አበለኩም እንደዚሳ ከሴቶች የወደዳችኋታልና ነፍሳቸው የፈለገችዋል አግባ እንጂ አንቺ ያመጣሻትን ምናምን ነገር አንቺ ምናልባት እችል እ አንቺ ፈልገሻት አይደለም ያመጣሻት እ ቢያንስ ከኔ ጋር አትወዳደርም፣ እኔ በጣት አለው የሚል መንፈስ ኖሮብሽ ሊሆን ይችላል። ሸርጥ አይቀመጥለትም ወንድ ይችላል ፈልጎ ራሱ ፈልጎ ልክ ነብዩ ባገቡበት መንገድ ሰሃቦች ባገቡበት መንገድ ምሳሌ የተጎሳቀሉ ልጆችን አቅፈው የተቀመጡ ማሳደግ ያቃታቸውን ችግር ላይ የወደቁ ምናምን አገባለሁ ካለ ፈቢሃ ወኒማ፣ ቆንጆ ሁለት አጀር ያገኝበታል። አንድ ቆንጆ አራት ሴት አገባለሁ አራቱን ደግሞ ልጃገር እንዲ እፈልጋለሁ፣ ማንም ሰው ኖሩ ይችላል፣ ሸሪዓ ፈርዶለታልና። ግን በዚህ አጋጣሚ ከአንድ በላይ ማግባት የሚፈልጉ ሰዎች ካገባችሁ ግን በዚህ አጋጣሚ እርዳታን ጭምር ብታደርጉ አሁን ከፈቱ እህቶቻችን ነቢዩ ከአንድ በላይ ቢካ የላቸው ነበር። ከአይሻ ውጪ ልጃገረድ ሴት አላገቡም። አብዛኛ ዕድሜዎቻቸው ትላልቅ ነው። አሁን ከፈቱ ናቸው። አብዛኞቻቸው ሲሰኝነት ኖሮባቸው የለም። ያባክ ይህ ነገር ያደረጉት እኛ ከቻልን መሪት ከቻልን ይህን ነገር እናደርግ፣ ካልቻልን ሸሪዓው ፈቅዶልናል። ግን ፍትሀዊ እናደርግ። ሁለት ሚስቶች ኖሮት እኩል ካላስተዳደራቸው ነገ ቂያማ ቀን በአንዱ አካሉ ተዘግዝቆ ነው የሚቀሰቀሰው። አላህ ጋር ቅጣቱ በጣም ከባድ ነው። አጅሩ ደግሞ ከይሩኩም አክሰሩኩም ይሰአል። ከእናንተ ምርጥ ማለት አክሰሩኩም ይሰአል፣ ሴቶቹ የበዙለት ሰው፣ ከአንድ በላይ ያገባ ሰው እና አንድ ያለው ሰው። አንድ ያለው ሰው ማለት ያው መሰረት ላይ ነው ገና ስለዚህ ወደ ጂፕላስ ዋን ጂፕላስ ቱ ጂፕላስ ፎር መሸጋገር መቻል አለበት። ሁሉ በዚህ ላይ ሴቶች ባዶቻችሁን አስቀምጡ እና የባዶቻችሁን ስሜት የሆነ ትክክለኛ ስሜቱ ጠይቁ። በቃ ስልክ አሁን የሚደብቁ ባዶች ካለ እንዲፈጥጠው ተራፋቸው ስራ አስገብተው ምናምን ውጭ ላይ ሁሉ ነገር ጨረሰው ስልክ ፓስ ካፈሩ ቁልፍልፍ እሱ ራሱ ለመጥፈት በዱዓ ቢጠፍተው ምናምን ከሆነ ባልሽ ላይ ችግር አለው ማለት ነው። ነፃ አድርጊው። ከፈለገ አታስቆሚው፣ ነፃ አድርጊው። ማግባት ከፈለገ በቃ በስርዓትና በትክክለኛ መንገድ ማግባት እንዳለበት ከምና ተ ደግሞ አትወይ ሴት ነሽ ሰው ነሽ፣ የሆነ ነገር ይጎልሻል። ለአንቺ መንገር የማይፈልገው ነገር ደግሞ ሊኖረው ይችላል። ሁለት ሴቶች እኩል ሊሆኑ አይችሉም። ከዚያ ምናተ ነው ምንጎሎ ነው። ቅያማ መፍጠር ሳይሆን ቤት መበጥበጥ ሳይሆን፣ እኔ አደራ ምላችሁ ወንዶቻችሁ ሊያገቡ ሴቶች ደግሞ አላህ ያሳውቃቸዋል። የሚገርምህ ነገር ደግሞ በጣም ይገርማል። ወንድ ልጅ ተደብቆ ያገባ ያገባ ቀን ቢሆን ልባቸው የልብ ትረታቸው ይጨምራል። ሌላ ሪሌሽንሺፕ ካለው የሆነ የሚጠርጠር ነገር አለ። የጥርጣሪ ህይወት ደግሞ ወላሂ ጊዜ አይኖረው ማለት በጣም ፌል ያደርጋል። ህይወት ይበጣበጣል። እና ስለዚህ አደራ አንቺ ቤት አስወጥ። ቤትሽ ላይ በራስሽ እጅ ወተሽ ሌላ ጣውተሽን ወይም ምጣያትን ሴት አታምጭ። ያገባ ከሆነ ደግሞ ህይወት እምትኖሩ ከሆነ ደግሞ እህትሽ ናት፣ እህትሽ ናት። እስኪ አንድ ነገር እጠይቃችሁ። የዓለም ህዝብ በአጠቃላይ ወንድ በአጠቃላይ እንደው ሶስት ሶስት አግብቶ አንድ አንድ ይቀረዋል አንድ ሴት ይቀረዋል ያንቺ እህት ከተረፉት ውጭ ነው ያሉት። በቃ ሁሉም ሰው አግብቷል፣ ተርፋለች እህትሽ፣ ወይም እራስሽ፣ ወይም ዘመድሽ ለዚህ ሰው አራተኛ አድርጎ መዳር አንዱ ምርጫሽ ነው። ካልሆነ ደግሞ የማንም ባለቤት መጫወቻ ሌላው ምርጫ። ስሜት አላት፣ ስሜት አለሽ ወይ? እሱ አራተኛ ሆኖ መግባት ነው፣ ካልሆነ ደግሞ የሰው መጫወቻ ነው። የቱን ትመርጫለሽ? ማንም ሰው ግልጽ ነው፣ አራተኛ ሆኖ መግባትን ይመረጣል። ህይወት እኮ ነው አክብሮሽ፣ አክብሯት ምን ብሎ ነው የሚያገባት። አይ ሁለተኛ ሁለተኛ ሶስተኛ ማግባት ሲባል እስልምና እኮ የመጀመሪያው እንደሚያገባት ቁጥር ነው እንጂ ሁለተኛዋ ሶስተኛዋ ይባላል እንጂ ልክ እንደመጀመሪያዋ ጥሎች ጥሎላት ምራስ ቀምጦላት ሽማግሌ ልኮ በክብር በስርዓት ነው የሚያገባት። ስለዚህ ሁለተኛ ስለሆነች አትረክስም፣ ከአንደኛዋ አታንስም። ሶስተኛ ስለሆነች አትረክስም፣ ከሁለተኛው አታንስም። አራተኛው ልክ እንደዛው። ስለዚህ የመደርደር ሱስ ሳይሆን ሸሪአው የሴቶቻችንን ህይወት ለመሰተር ይፈልጋል። ዛሬ ማንም ሰው እንደፈለገው የሚያወጣቸው የሚጫወትባቸው እኮ መሰተር ስላልቻሉ፣ እህቶቻችን ቢሰተሩ በትዳር የራሷ ቤት ኖሯት የራሷ ልጆች ኖሯት የራሷ ህይወት ኖሯት መኖር ትችላለች። እና የትዳር ጉዳይ ላይ ሁለተኛ የሚባለው ነገር ላይ የሌላ ሰዎችን ትችትና የሌላ ሰዎችን ቤት መናድን እያያችሁ እኔ ቤትም ይሄ ነገር ይመጣል ብላችሁ አትስጉ። ግልጽ የሆነ ኦፕን ዲስከስ ካለ ወላሂ ብዙ ነገሮች ይፈታሉ ብዬ አምናለሁኝ። እና ባልሽ እንዲደባበቅሽ ድብቅብቆሽ እንዲጫወት አታደርጊው፣ ነፃ አደርጊው። አንተም ደግሞ ካገባ ደግሞ እዚህ ቤት ማስቲካ ካለ እዚህ ቤት ማስቲካ መኖር አለበት እዚህ ቤት ውሃ ካለ እዚህ ቤት ውሃ መኖር አለበት። እዚህ ቤት አንድ ቀን ከሆነ የሚያደረው እዛ ቤትም አንድ ቀን ማደር አለበት። ስቃይ ወላሂ መከራ ያለው ወንድ ል አላህ ያግዛችሁ። ከአንድ በል ያገባችሁትም ስን አላህ ያግዛችሁ። ያላገባችሁ ደግሞ ለማግባት ምትንደረደሩ አላህ ያደርጋችሁ፣ ለማግባቱም አላህ ያግዛችሁ፣ ከመሰረት ደግሞ አላህ ያወጣችሁ ናለሁኝ። መርሃባ ኡስታዝ፣ በዚህ ጉዳይ ላይ ባለፈው በለቀቀው ቪዲዮ ላይ ከመጅሊስን ተቃውመህ ነበረ። እሱን ምልከታ እንዴት ታየዋለህ? እንዴት ነበር አንተ የገለጽከው? ማህበረሰብ ላይ በደንብ ነበር ብዙ የነበረው። ያው እዚህ ቆንጆ ነገር ነው የሚያነሳልኝ እዚህ መጅሊስን በተቃወሙበት እንትን ላይ በጣም ቫይራል የወጣ በጣም ብዙ ሰዎች ጋር ሲቀባበሩበት ነበረ እዚህ ላይ የኔ ምልከታ ሰዎች እየገባቸውም ሳይገባቸውም መልስ ለመስጠት የሞከሩ ሰዎች አሉ። አልሐምዱሊላህ ከዘጠና ፐርሰንት በላይ ተረድተውኛል። ሰዎች ጥሩ ምልከታም ነበራቸው፣ ጥሩ አስተያየት ነበር ሚሰጡት፣ ከዘጠና ፐርሰንት በላይ በዚህ ጉዳይ ላይ ፌዴራል መጅሊስ ሄጄ በጉዳዩ ላይ ተወያይቼበታለሁኝ፣ አውርቼበታለሁኝ። በተወሰነ መልኩም ቅሬታ ነበራቸው በቃላቶች ላይ አሁን መጅሊስን በመቃወም ላይ መጅሊስን አይቃወም። የሚገርማችሁ ነገር እኔም እራሴን አሁን ነገም ከነገ ወዲያ መጅሊስ መቃወም ሲባል አካሄዳቸው የሳቱትን አካሄድ መስመር ላይ የሚገቡ የማድረግ እንቅስቃሴ አሁንም አደርጋለሁኝ። ቅርቤ ናቸው መጅሊሶች፣ በጣም ቅርበት አለኝ። በፈለኩ ሰዓት ቤታቸው ሄጄ ያለውን ነገር አስተያየት፣ ሀሳብ መስጠት እችላለሁ። ነገር ግን ይህንን አጋጣሚ ተጠቅመው መጅሊስን ለመናድ የሚፈልጉ ሰዎች ይቺን አጋጣሚ ከኔ አንዳንድ ቃላቶችን መዘው መዘው መዘው አውጥተው ለራሳቸው አላማ ለማሳኪያ ግብር እንዲሆናቸው የተጠቀሙ አካሎች አሉ። አንዳንዱ ደግሞ በውስታዝነት ደረጃ በአክቲቪስትነት ደረጃ የተቀመጡ ሰዎች ቪዲዮ ለመስራት የተገለዱም አለ። እኔ ላይ ረድ መስጠት ማለት ነው። እንዴት መጅሊስም በዚህ መልኩ ይናገራል ምናምን በሚል ማለት ነው። ወላ የምነግራችሁ ነገር እናንተ መልስ ከሰጣችሁ ሰዎች የተሻላችሁ የበለጠ እኔ ለመጅልሱ ቀርባለሁ ከእናንተ የተሻለ በሚባል መልኩም ደግሞ መልሱ በጣም አከብራለሁ በጣም ወዳለሁ። ሳይገባችሁ መልስ የሰጣችሁት ህዝብ ንስ የሚበጠብጥ ነገር ነው ያደረጋችሁት። ምክንያቱም የሞተ መልስ ቃላቶች ተጠቅም ሊሆን ይችላል። ምንም ነገር ካለማድረግ አንፃር ያነሳት ወይም የተናገርኳት ቃል ነች። ምን ነገር አላደረገም። በቃ የሞተ አካል ተብሎ ሲወሰድ የሞተ ማለት ጀነዛ፣ በቃ የሞተ ቃሉን ጠሪቃሉን ለመፈለጋችሁበት ምን ለማለት የፈለግኩት እኔ እና በዚህ በመጅልስ እንቅስቃሴ ላይ ያው ሳይገባችሁ የሰራችሁ ሰዎች አላችሁ። ዋናው ምልከታው ግን ዋናው አላማው ግን ልክ በንግግር እንደፈታነ ወይም ደግሞ የተረዱ ሰዎች እንዳሉት ሁላ አላማው መጅልስን ማስተካከልና ማስተካከል ነው። አሁንም ጥሩ ከሰራ ከጎኑ እንቆማለን፣ መጥፎ ከሰራ ደግሞ እንቃወመዋለን። መርሀባ ኡስታዝ፣ ያስተላለፍከው መልእክት ጥሩ ነው። ሶሻል ሚዲያ ለምን አላማ መጠቀም እንዳለብን መለየት ራሱ ያለብን ይመስለኛል። ሁሉም በራሱ አጀንዳና ፍላጎት መንገድ ነው ሁሉንም ሀሳቦች የሚመራው ወደ ሌላኛው ሀሳባችን እንምጣና የምታሰራው ያለው መድረሳ አለ እያስተባበርክ ያለው ምን ሁኔታ ላይ ይገኛል አሁን ያው በሱልታ ክፍለ ከተማ የሚገኝ ትልቅ ፕሮጀክት ነው እና ይህ ሁለንተና የዲ ማዕከል እንቅስቃሴ በተለያዩ ነገር በየመስጂዱ ገንዘብ እየሰበሰብን እንደዚህ ደግሞ ላይቭ ላይ በቲክቶክ ገንዘብ እየሰበሰብን በአገኘናት ገንዘብ በአገኘናት ብር ያው መሰረት ለማጠናቀቅ ገረጋንቲ ሞልተን ጨርሰናል እና እሱ ለኛ ያለ ነው። ይሄ የሁላችን ማዕከል ከመሆኑ ጋር አካባቢ ላይ የሚ እንቅስቃሴ ብዙ ብዛን ባለመኖሩ ምክንያት ሁላችን ይመለከታል። በመጀመሪያ ያው እንደዚህ እስካሁን ድረስ ለደረስበት ላበቃችሁ ወይም እህቶቻችን ሀገር ውስጥም ከሀገር ውጭ ያላችሁትን ሹክረን ጀዛኩሙላሁ ይረ ምላለሁኝ። በሁለተኛ ደረጃ ቃል ገብታችሁ ያላስገባችሁልን ወንድሞቻችን ደግሞ ከጎናችን እንድትቆሙ እንድታስገንቡልን እንድታስጨርሱልን በአላህ ስም እጠይቃለሁ። በሶስተኛ ደረጃ አቅም ያላችሁ አቅሙ ያላቸው አላህ ብቃቱን አቅሙ የሰጣቸው ሰዎች ደግሞ አምስት ሳንቲም ገቢ ለመስጊዱ ለኮሚቴ ምንም ነገር አይነት ንክኪ ሳይደረግ ራሳችሁ በራሳችሁ ኮንትራክተር፣ በራሳችሁ ሁሉ ነገር የምታስገነቡበትን መንገድ ብትፈጥሩልን የሚታስገነቡ አቅሞ ያላቸው ሰዎች ይህን ቪዲዮ የምትሰሙ ወንድሞቻችን ቶቻችን ለአላ ቤት የሆናቸኋል ለአራ የሆናችኋል አስገንቡልን። ኡማ ትውልድ የሚፈራበት የሆነ ተቋም ነው ትልቅ ተቋም ነው እና አስገንቡልን። ካልሆነ ደግሞ ለሚያስገንቡ ሰዎች ለነሱ አስተላልፉልን። ቢያንስ እነሱ ጥቆማ በማድረጋቸው ምክንያት እነሱ ነገር ለማለት ወዳለሁኝ ያው ሀምሳ ሎሚ ለአንሳ ሰው ጌጡ ነው ለአንድ ሰው ሸክሙ እንደሚባለው ሁላችንም ተባብረን ይህን ነገር የምናደርግበት ነገር ለመፍጠር እንሞክር። በሙሉ በሙሉ ኃላፊነቱ እኔ ጋር ስለሆነ ያለው ምንም አይነት ቻሌንጅ የለውም፣ ምንም አይነት ችግር የለውም። ስለዚህ ከኔ ጋር ኮሚኒኬት በማድረግ ያለውን ነገር ወደፊት ማስቀጠል የምንችልበትን ነገር ለመፍጠር እንሞክራለን። እንግዲህ አላህ አንላሃ የሚል ከይረኛ ሰው አላህ ያምጣለን ላለን ማሻአላህ ኡስታዝ፣ በጣም ነው የምናመሰግነው። እኛ ጥያቄያችንን ጨርሰናል። አንተ ያልተጠየቁት ጥያቄ አለ ይህ ለማህበረሰብ አስተላለፍ የምትለው የመጨረሻ መልእክት ካለ፣ ያው ሁሉም ነገር አልንዲላ ተነሷል። ምንም የቀረብ ነገር የለም። ምናልባት የቀረብ ነገር ካለ በሌላ ፕሮግራም ልንመለስ ልንመጣ እንችላለን። እናንተም ሽክረን ሰዓታችሁን እኛን አድርጋችሁ መርጣችሁ ሰዓታችሁን አክብራችሁ ትን በማለታችሁ ው ሽክረን ጀዛኩምላሁ። ብረን እኔ መተናገርኩት እናንተ እንደሰማችሁት የተግባር ሰዎች አላህ አድርገን የምንጠቀም አላህ አድርገን እላለሁኝ። ሁላችንም ተያይዘን ዲናችንም እንነስር የበላይ ለማድረግ እንሞክር። ዲን የበላይ ነው። በእኛ ሰበብ የበላይ ምንሆኑ ደግሞ አላህ ያደርገው እላለሁኝ። ሀዛ ሰለላሁ ዐላ ሰይዲና መሐመድ